ስሜ ሀሊማ ሙሳን የምባለው። እኔ በጣም ችግር ላይ ነበርኩኝ። ልጅ ነበረኝ፣ ይጠጣ ነበረ፣ ያስቸግረኝ ነበረ፣ ይቅም ነበረ፣ ያጨስ ነበረ፣ በጣም ያስቸግረኝ ነበረ። አሁን ሲያስቸግረኝ ያለኝ ገንዘብ ጠራረው ክህቴ ጋ ገብቶ ቁጭ አለ። እኔም ሆዴ ቆርጦ በቃ ተውኩት ልጁ። ከዛ እንዲ ሲንገላታ ሲንገላታ እንደምንም ባንክ ገባ ተምሮ ባንክ ከገባ በኋላ አሁን ትንሽ ተሻለው ሲባል ብርም ከራውለ ቆንጥሮ ላክልኝ። እንደገና እህቱ ውጭ ያለች አውስትራሊያ ና ብላ እሷ ወረቀት ልካ ወሰደችልኝ ልጁ። ዛሬ ወደ ሁለት መቶ ሺህ በላይ ልኮልኛል በባንክ ነው። የተመሰገነ የሆነ ጌታ። እኔ ጠፍተው ብኛል ነው ያልኩት። ጠፋ ብኛል ኩ ይገኛል ተባለ። በቃ አልሐምዱሊላህ ተመስገን። ጠፍተውብኛል፣ ነው ያልኩት። እሺ ይገኛሉ አልከኝ። በዓልም የጠፋችሁ አለ። ባሌ ሀምሳ ሺህ ብር አምጥቶ ሰጠኝ። ልጄ ሁለት መቶ ሺህ ብር አምጥቶ ሰጠኝ። ተባረኩ። አይደለም ተመስገን ነው የኔ አባት። ምስጋና ይድረስ ምስጋና ይድረስ። ይነ ጌታ አምስት ሳንቲም አልነበረኝም። እርሶ ጌታን ያገኙት መቼ ነው? እኔ ቆይቷል፣ አንድ አመት አልፎኛል። በጌታ ከሆኑ? አዎ። በፊት ምን ነበሩ? እስላም። እሺ፣ አዎ። አሁን የተመሰገነ ይሁን። አርብ መጥቼ አላውቅም። እኔ የምመጣው እሁድ እሁድ ነው። ዛሬ በቃ ቁርጥ ነው። ሊሄድ ብዬ ነው አይን አውጥቼ ነት እድሜ ስጥልኝ አመሰግናለሁኝ። መጥቻ ልጠ አለ አለማሳይታኛል። ተደስቻለሁ በአንተ ምንጊዜም ደስታ በቤት አይጥፋ። ዘርህ ይባረክ፣ እነ ዘርህ ይባረ። እኔ ጨንቆኝ የምገባበት አጥቼ እዚህ ቤት ነው የገባሁት። የምገባበት አጥቼ እንዲህ ዙሪያ ባሌ ሊገለኝ ባል አይባልም። ገለ የገባ ነው ሲያስጨንቀ፣ መኪና ገዝቼለት መኪና ገዝቼለት ሀብታም አድርጌው እንደገና እሱ ተገላብጦ ቤቱን ለቀሽ እጅ እስከ ማለት ደረሰ። የገዛ ነው ቤት መኪናውንም ውሰድ እንደገና እሱም ኮንዶሚኒየምም አለ፣ እሱንም ውሰድ ብቻ ቤቱን ልቀቅ፣ አለቅም ማለት እንዲሁ ሲማገታ አንዴ ሲጠፋ እንዴ ሲገባ እንዴ ሲሄድ አንዴ ሲመጣት፣ በቀደም እዚህ መጥቼ ሲሄድ ጠየቀን ባሌ ጠፋችሁ አለ። አምሳ ሺህ ብር አምጥቶ በእጄ ላይ አስረከበ። ልጄም ደና ላከልኝ። ሁሉን ነገር አድርጌ አይዞሽ ቤቱም ይሸጣል ብሎ እያጽናናኝ ነው። የትልቋን ደግሞ ቀልብ መልስልኝ እሷ አልቧ ጠፋ፣ አልቧ ጠፋ። እግዚአብሔር ተአምር ያደርግሎታል። እሺ፣ እኔ ጌታ። በኋላ ደግሞ ሲያልቅ የጸለይኩበትን ዘይት ሰጥቶታል። እሺ፣ እኔ ጌታ ይዘው ይሄዳሉ። እሺ፣ እኔ አባቴ። ጤና ይስጥ። አሜን። ተባረኩ። እሺ። ታደሰ ኃይሉ እባላለሁ። ካሸዋ ሜዳ ነው የመጣሁት። አሁን ሶስተኛ ጊዜ ነው ስመጣ ህዳር 14 መጥቻለሁ፣ ጥር 25 መጥቻለሁ። ዛሬ ግን እችን ለመናገር ነው ስራ አስፈቅጄ የመጣሁት። እና ህዳር 14 ቀን ስመጣ ሰባት አመት ባለቤቴ ታማ ነበረ። እኔ የሰለቸኝ መድኃኒት መግዛት ነው። በየጊዜው መድኃኒት እገዛለሁ። ይሄ እጇ እዚህ ጋር ወልቆ እቃ አያነሳም፣ ምንም አይልም። እቤት፣ ዝም ብላ ቴሌቪዥን ስታይ፣ ብዙ የሃይማኖት ቲቪ ፕሮግራም አለ። በጣም አክራሪ ኦርቶዶክስ ናት። ዝም ብላ ጂፒ ኤስን ታያለች። ምንም ምንም እንዲህ አድርጊ፣ እኔም ኢንፎርሜሽን የለኝም። እኔም ኦርቶዶክስ ነኝ፣ እሷም ኦርቶዶክስ ነች። ዝም ብላ ታያለኝ። ምንድን ነው የምታዩ? አይ ዝም ብላ እይለኛል ይሄን ጣቢያ ዝም ብለሽ ይለኛል አለች። እንዴ በኋላ እኔም ዝም ብዬ እያየው፣ ስንት ሆነ እንግዲህ ወደ ስምንት ወር ሊሆነው ነው ይሄን ማየት። ዝም ብለና እኔም አይመቸኝም፣ ታያለች። ትንሽ ሱቅ አላት። ሱቋን እየዘጋ ይሄን ታያለች። ከዛ ህዳር 14 መጣሁና እዚህ ተናገርኩኝ። ዘይት እየገባው ወዲያው ማታ እንደዚህ ነው ብዬ ስሰጣት እዚህ ጋር ስቀባው ጠዋት የለም። ይሄ ክብር የተመሰገነ። አሁን መድኃኒት ለመግዛት አራት ወር ብርም ፈልጊ አላቅም። አራት ወሬ ነው መድኃኒት። እኔ እንግዲህ ከዚህ በላይ ከእግዚአብሔር ተለይተን ቆይተናል የሚል ድምዳሜ ደረስ። ሁለት ልጆቼ ወንድ ልጆች እዚሁ ተናግሬ ያለው ፎቶቸውን ማምጥቼ ዱርዮች ሆኑ። ባህር ዳር ዩኒቨርሲቲ ላኩኝ አንዱ። እሱም ያው ምን እንደሆነ አላቅም፣ ጥሎ መጣ። ሁለተኛ ላይ አልሄድም አለ። አንዱም ቤት ነው፣ ልብሱን ይቀዳል፣ ክፍሉ ውስጥ ይቆልፍና፣ እዚህ መጥቼ ከሄድኩኝ በኋላ ልብስ ቀዳጁ ቆመ። ክብሬ የተመሰገነ ይሁን ለእግዚአብሔር። አሁን ያኛው ይሰክራል፣ ክፍሉን ይቆልፋል፣ ይወጣል። ማታ ነው ይሄም። መድረክ አራተኛ ከዚህ ቤት የሚሳ ነው ስለሌለ አሁን ስራዬን አስፈቅጄ ይችን ልተንፍስ ብዬ ነው የመጣሁት። አራተኛ ሁለቱም ልጆቼ ተሻላቸው ብዬ እዚህ መድረክ እንድመጣ ሁላችሁም እንደው ለእግዚአብሔር ጸልዩልኝ ለማለት ነው። ይችን መናገር ፈልጌ ነው። አመሰግናለሁ። ናጋሽ ሼቫ ተካዳ ቦስ ጨብጠኝ። ጀመር አይደል? ኢየሱስ እዚህ ቤት ማን ያቆመዋል? ማንም አያቆመው። ሙሉ ቤተሰቡን በኢየሱስም ወደ ቤቱ ጠራሁ። ልጆቹ ጠራው። አሁን ላያቸው ላይ ያለውን እስራት ሁሉ በኢየሱስ በትጠስኩ። ይሁን አለ። ማንም ሊያጠፋው የማይችል ብርሃን ቤት ገብቷል። የአንተ ቤት ታሪክ ተቀይሯል። የአንተ ቤት ጨለማ ነግቷል። ይሁን አለ።